በሚያሳዝን ሁኔታ እንግዲህ በብሩክና በሀይሚ መሀል የተፈጠረው አለመግባባት እጅግ በጣም እየከረረ በጣም ከባድ ሁኔታ ላይ ደርሷል ማለት ነው። ሀይሚም በዚህ ሰዓት እጅግ በጣም በጣም በጣም በቁጣ በብስጭት ሁሉን ነገር እርግፍ አድርጎ እስከመተው እስከመጨከን ደርሳለች ማለት ነው። ውስጧ በጣም ቆርጧል። በጣም አዝናለች። በጣም ከፍቷታል። ብሩክም ደግሞ በከባድ ጸጸት ውስጥ ይገኛል በሚያሳዝን ሁኔታ ማለት ነው እውነታ ቢኖረውም ግን ማስረዳት አልቻለም። ሀይሚ ልታዳምጠውም ልትቀርበውም ልትጠጋውም በጭራሽ አልፈለገችም። ትናንት ግን እድል ሰጣው ነበረ። ሆኖም ግን ቢነግራትም ያው ልታዳምጠው ስላልፈለገች እሱም በጩኸት ነበር ሲያስረዳት የነበረው። እሷም ደግሞ እንዲህ እንድትጮህብኝ አልፈልግም በማለት እንግዲህ ጥላው ይሄዳለች። ብሩክ ደግሞ በከፍተኛ ቁጭት በከፍተኛ ብስጭት እንዲሁም ደግሞ በጣም ጸጸት ውስጥ ገብቷል ማለት ነው። መጀመሪያም ሲያደርገው ይህን ነገር እንግዲህ ከባድ እንደሆነ ለተመልካችም ለራሱም እየተናገረ ነበር። ያ ነገር እንግዲህ ኦኑ ሀይሚ በጣም በከባዱ ተጎድታለች ማለት ነው። ይህንን ነገር በምን አስተባብሎ በምን ይቅርታ እንደሚያገኝ የሀይሚን ይቅርታ እንደሚያገኝ ግራ ገብቶ እሱም ቁጭ ብሏል። ሀይሚ ደግሞ በቃ እንዲህ ተናንቀን ከምንኖር በክብር መለየት ይሻላል ብላ እንግዲህ ምርጫዋን አስቀምጣለች ማለት ነው። ከባድ ነገር ነው የተፈጠረው። ሌላኛው ደግሞ መነጋገሪያ የሆነው እንግዲህ በሀይሚና በብሩክ መሀል ሀይሚ ቡታጅራ ሄዳ እንግዲህ ያው ግንኙነት እንደፈጸመችና እርጉዝ እንደሆነች ነው መረጃ እየተወጣ እየተነገረ የሚገኘው ማለት ነው። በዚህ ጉዳይ ላይ እስኪ ምን እንላለን? ያው ይህንን ፎቶዋን የምታዩት ነው። ሀይሚ በጣም ተቀይራለች፣ ተለውጣለች ከባለፈው ማለት ነው። ቡታጅራ ደርሳ ከተመለሰች በኋላ በጣም ወፋፍራለች። እና ይሄ የሆነው ምክንያት ምንድን ነው የሚለውን ነገር እንግዲህ ኢንፎርሜሽን በውስጥ ያሰባሰብኩት አለ። አጠቃላይ እንግዲህ ስለ ሀይሚና ስለ ብሩክም አዳዲስ ነገሮች አሉ። ሶስት ሴት ገባች የሚለውን ነገርም በደንብ እናወራለን። እውነታ እውነታውን ነው የምናወራው። በመጀመሪያ ግን ውዴ የቻናል የቤተሰቦች ይህንን ቪዲዮ ከፍታችሁ ለማየት የመጣችሁ ልጆች ቪዲዮውን እስከ መጨረሻው አይታችሁ ሀሳብ አስተያየት ብሰጡ ደስ ይለኛል። ካልሆነ ደግሞ ምንም አይነት ኮሜንት ሳትጽፉ ብትወጡ ጥሩ ነው። ካልሆነ ደግሞ እንሳደባለን፣ እናንቋጭሻለን፣ ዝቅ እናደርግሻለን ምናምን የምትሉ ካላችሁ የፈለጋችሁትን ማምጣት ተማምጣት ትችላላችሁ። በቃ እኔ ደክሞኛል ስለ እናንተ ማስረዳት። እንደዚህ ልል የፈለግኩት እኮ እንደዚህ ነው እንደዚ ኮ የሆነው እንደዚህ ነው ብዬ እናንተን ማስረዳት ድክም ብሎኛል። በቃ ድክ ምክንያቱም እውነትን የማትፈልጉ ሰዎች ናቸው። እኔን ከራስ እስከ እግሬ እየሰደባችሁኝ እያንቋሸሻችሁኝ ያላችሁት በቃ የሚዲያን ወደ ሚዲያ ነው ማቀርበው። ሌላ ምን ተናገርኩኝ? ሌላ ክንፋት ተንኮልን የማስብ ሰው አይደለም። እንኳን አይደለም ለሀይሚና ለብሩክ እንኳን ከመጀመሪያው ጀምሮ ለምከታተላቸው በጣም እንዴት እንደምሳሳላቸው ብታውቁ። የእውነት ነው የምላችሁ። እኔ አንድ ቀን እንኳን ሲጠፉ ልክ በቃ እህቴ የሆነ ቦታ ሂዳ የጠፋች ያህል ነው የሚሰማኝ። በቃ መወለድ ቋንቋ ነው። የእውነት ነው የምላችሁ። የእውነት ግን ይህንን ነገር እናንተ አትረዱ እና አሁን ላይ ማንን ነው የተሳደባችሁ? ሀይሚን ራሱ በጣም ስትረግጧት ነበረ። ብሩክ በቃ ነገ ተዋት፣ ምንም አታደርግልም፣ ነገ ለምናተን ተንበርከካ ስር ትላለች፣ በቃ ተዋት አይነት ነገር የምትናገሩ ሰዎች አላችሁ። የሀይሚን የብሩክን ፕሮፋይል ፎቶ አድርጋችሁ ማለት ነው። ከዛስ ደግሞ የሀይሚን ፕሮፋይል አድርጋችሁ ደግሞ ብሩክን ይቅርብሽ አይሆንሽም። ከሶ ሲገዩን ነገር አለው። አብሯት ተኝቷል፣ አብሯት አድሯል። ባለጌ ነው። ቆሽሿል። እንዴት ምናምን አንሶላ ላይ አንድ አልጋ ላይ ቤቱ እንዴት ሴት ያስገባል? ብዙ ነገሮችን እያላችሁ የሀይሚ ወዳጆች ብሩክን በጣም ተከፋፍላችኋል። እናንተ ለራሳችሁ ሕብረት የሌላችሁ ሰዎች። እኔ እንኳን ለሁለታቸው ፍቅር ስል ነው ይህንን ነገር ሁሉ እየተናገርኩ ያለሁት፣ እንዲስማሙ እንዲግባቡ ነው። እና ደግሞ አንዳንዴ ደግሞ የሆነ እውነት ስትሰሙ እውነት ስታዩ በጣም ይመራችኋል። በቃ የሆነ ኦቨር ነው የምታስቡት። በጣም ትጨናነቁና ደግሞ ሀይሚን ማጠፋች ብሩክም ያኔ ብስጭጭት ብላችሁ እንዲኖረው ልዛ ምናም ብላችሁ ልሰጦች። እኔ አንዳንዴ እንደዛ ብያ ሀሳብ ልሰጥ ይችላለሁ። ከዛ ውጭ በዚህ ወጥቶ ነው በዚህ ገብቶ ነው አንቺ እንደዚህ በእነሱን አቶጅም አታከብሪ፣ የእነሱን ደስታ ትፈልግ እንዲለያዩ ነው ምትፈል። ለምንድ ነው እንዲለያዩ ምፈልገው? እነሱ ተለያይቶ ለእኔ ምንድነው የምጠቀመው? ሀይሚ ብሩክም ብትለየው ምንድነው የማገኘው? እኔ ጥቅም ምንም አብሮ ቢሆኑ አንድ ላይ ቢሆኑ በፍቅር እስከ መጨረሻው ጸንተው ልክ እንደ አብረሽና ሮታ ከፍ ቢሉ ምናምን ደስታዬ ነው። ያ ነው የሚያስደስተኝ፣ ደስታዬ ለእኔ ያን በቃ ጅማሯቸውን ስለማቅ ፍጻሜያቸው አምሮ ባይ በጣም ከማንም በላይ ደስተኛ መሆን እኔ ነኝ። ግን አይገባቸውም ይሄ ነገር በጣም ተቆ እኔን በጣም እንትንታረ በየሆነ እኔን እኔን ጃላውቅ እና እባካችሁ ከፈለጋችሁ በደንብ ቪዲዮ አይታችሁ ኮሜንት ስጡ፣ ካልሆነ ውጡ። አትስደውኝ ቆሻሻ ነገር አትናገሩኝ። በቃ አለቀ። ይሄንን ነው ልንችለው እንግዲህ ልፈርድ አይደለም የመጣሁት ሚዲያ ላይ እነሱ ፖስተዋል። እኔ ደግሞ ሚዲያ ላይ አምጥቻ አወራለሁ። ከዛ ውጭ ምንም የተለየ መጨምረው ቅመም የለም፣ የራሴን ሀሳብ እዚህ ጋር አስተላልፋለሁ። የእኔ ሀሳብ ለእናንተ ላይስማማችሁ ይችላል። የእኔን ሀሳብ ለምን አልወሰደችን ብላችሁ እሪ ልትሉ አይገባም። እኔ እናንተን ሀሳብ ካልተቀበላችሁኝ ካልተቀበልሽን ብላችሁ እሪ ምናምን አትብሉ። በቃ እኔ አልልም እንደዚያ። የሚሰማ ይሰማል፣ ማይሰማ ደግሞ አይሰማም። ባጭሩ ግን እስኪ ስለ ሀይሜ እና ስለ ብሩክ ራራዱ። እንግዲህ ከዚህ በፊት ብዙ ጥፋቶች ተጠፋፍተዋል። ሲጀመር እኛ ቀድመን እናስጠነቅቃቸዋለን። ተው እንደዚህ አይነት ፕራንክ ይቅርባችሁ፣ እንደዚህ አይነት ወሬ ይቅርባችሁ፣ እንደዚህ አይነት መናናቅ ይቅርባችሁ። እኔ ተናግሬያለሁ። ይሄ እግዚአብሔርን ወርዳችሁ ቪዲዮቻችን ማየት ትችላላችሁ። ባለፈው ገና በጣም ብዙ ቀን ፕራንክ ሀይሜ ያደርገው ነበረ። ከዛ እሱ ደግሞ ብዙ ጊዜ ፕራንክ አደረጋት ምናምን ነገር። ያኔ ተው ይሄ ነገር አልኳቸው። ይሄ ፕራንክ የሚባለው ነገር በኋላ ላይ በቃ የመጨረሻ ደረጃ ያደርሳችኋል ብዬ ከሀስ ከፈነግሬያቸው ነበር። እያንዳንዷ ያልኳት ነገር ቃል በቃል ይሄ የሆነች እያየዋት ነው። አስቀድሜ ነው የምናገር። በቃ የሆነ ነገር ሲናገሩ ሚዲያ ላይ መጥተው የሆነ ነገር ሲያደርጉ ሳይ፣ ከሆነ ሰው ጋር ሳያቸው አይ ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው ብዬ እናገራለሁ። ደግሞ ይሆናል። በቃ እግዚአብሔርን ነው የምላቸው ከዛ ብያቸው ነበር ሀይሚና ብሩክ ፍቅራችሁ እየቀነሰ ነው፣ መተማመናችሁ እየጠፋ ነው። ያ የሆነበት ምክንያት በፕራንክ ነው። ሌላ እኮ የተለየ መጥፎ ባህሪ ኑሮባቸው አይደለም። ብሩክ የተደበቀ መጥፎ ባህሪ የለበትም፣ መቶ ፐርሰንት እነግራቸዋለሁ። ሀይሚም የለባትም፣ የተደበቀ መጥፎ ማንነት የላቸውም። ግን ሰው ናቸው። የሆነ ሰዓት ላይ ሊያጠፉ ይችላሉ እንደ ሰው ማለት ነው። እና ይህም ፕራንክ ተው ብዬ ነበር፣ መተው አልቻሉም። ይሄው ይሄው እየተከተለ እየተከተለ መጥቶ የመጨረሻ ደረጃ ላይ ደርሷል። አሁን ብሩክ ሀይሚ ነገ ምን አይነት ነገር ይዛ እንደምትመጣ ገምቱ ዝም ብላችሁ በጣም ከባድ ነገር ነው ይዛ የምትመጣ ያ ነገር ደግሞ እነሱን ቅሬታ ውስጥ እየከተታቸው ወደ አልጋቸው ቅሬታን ይዘው እየሄዱ እየሄዱ እየሄዱ የሆነ ቀን ላይ ቡፍ ብሎ የወጣ ቀን ብትንትናቸው ወጣው መቼም ላይገናኙ ቻው ቻው ቻው ደናሁኝ ደናሁን ተባብሎ መለያየት ራሱ ጥሩ ነው እንዳላይሽ እንዳላይህ ተባብሎ ሊለያዩ ይችላሉ እግዚአብሔርን ነው የምላችሁ በቃ ንቀት ከበዛ መከባበር ከሌለ መተማመን ከጠፋ ሲጀምር ፍቅር የሚባል ነገር አይኖርም። ዋነኛ አንድን ሰው ስታምኑ አሁን ሀይሚ ስላመነችው ነው አደለ? የተዘጋ ክፍል ባለፈው አይታችኋል። ከፍፄ ጋ ምናምን በዛ ሙድ ሆኖ ሌላ ወንድ ራሱ ቢጠብቃት ምናምን የማታምኖ ቢሆን ያንን ነገር ልታደርጉ አትችልም። ባዶ ክፍል ውስጥ ልትገባ አትችልም። ስላመነችው ነው። አንድን ሰው ደግሞ ሳታምኑ ትወደዋለሁ ወይ አፈቅረዋለሁ ወይ ደግሞ አስብለታለሁ ብትሉ አላምናችሁም። ሁሉ ነገር ከእምነት ይጀምራል። መተማመናቸው ግን አሁን ሀይሚና ብሩክ በጣም የሰፋ ሆኗል። እጅግ በጣም የሚያስጠላ ደረጃ ላይ እየደረሰ ነው የሚገኘው። ሀይሚን በብሩክ በጣም ብዙ ቅሬታዎችን እየያዘች እየያዘች እየያዘች እየሄደች ነው። በጣም ብዙ ነገሮችን ውስጧ ይዛለች። ብሩክም በሀይሚ በጣም ብዙ ነገሮችን ይዟል። ይቅርታ እኮ ሊባባሉ ይችላሉ። ለጊዜው ግን ጭንቅላታቸው ቁጭ ሲሉ ወደ አልጋቸው ሲሄዱ ብዙ የሚያወጡት የሚያወርዱት የሚያስቡት የሚያንሰላስሉት ነገር አለ። የዛሬውን ችግር ለዛሬ ካልፈቱት የዛሬው ችግር እያደረ ለነገ ሚሆን ከሆነ የነገው ደግሞ ለነገ ወዲያ እንደዚያ እያለ ከፊት ከፊታቸው ነው የሚጠብቃቸው። በአጭሩ መተማመን አለባቸው ነው ምለው። በአጭሩ እንደዚህ አይነት ከወንድ ጋር ተኛው ተሳሳምኩኝ፣ እንትና እንደዚህ ነበር እንደዚህ ይቅርባቸው። በጣም ብዙ የሚያስቅ ፕራንክ አለ፣ ሌላም ብዙ የሚያስጨንቅ ፕራንክ እኮ አለ። በእውነት እግዚአብሔርን የሚያስጨንቅም ሆኖ ሆነ የሚያዝናና አሁን የሆነ ክፍል ይተኛሉ፣ በቃ ወይ ደግሞ ምንድነው አሁን ኢትዮጵያ ውስጥ በጣም በቃ የተለመደ የሆነው ብልግናን ራሱ መለማመድ ነው፣ እኔ ብዬ ማስበው ይቅርታ፣ አድርጉልኝና አሁን ስለ ሀይሚ ስለ ብሩክ ብቻ ሳይሆን እያወራሉት አብዛኛውን አሁን ኢትዮጵያ ውስጥ የሚሰሩ ፕራንኮች አንድ ወንድ ልጅ አንድ ሴት ልጅ ክፍል ውስጥ ይወስዳትና ምን ያህል ታማኝ እንደሆነች ምን ያህል ሴትነቷን ክብር እንዳላት ልፈት ነው ልፈትናት ብለው ክፍል ውስጥ ይጠሯትና ባዶ ረቀቶቻቸውን ቁጭ ብለው ከዛ ውይ ለካ እንደዚ ሴት ነች ምናምን ይላሉ። ከዛ ሴቷ ደግሞ ጡቷን ገላልጣ ደረቷን ባቷን እያሳየች ከፋፍታ የሆነ ክፍል የሆነ በር ዘግታ ምናምን ትቆይና ባዶ ክፍል ሲገባ ምን ያህል አሁን ለሰይጣን ቦታ መስጠት ነው እንጂ እግዚአብሔር ምስክሬ ነው። እንዴት ነው አንድ ወንድና ሴት ማለት እሳትና ጭድ ናቸው። ምንም የማይካድ ሀቅ ነው በቃ አንድ ወንድና ሴት ስሜት አላቸው፣ ሰው ናቸው። ተፈጥሮ የሚያስገድዳቸው ነገር አለ። ለሰይጣን ራሱ ቦታ ትሰጣላችሁ። እና አንድ ሴትና አንድ ወንድ ልጅ ከአንድ አልጋ ላይ አስቡት እየተነካካ ተቀምጠው ምናምን፣ ይሄ ማውራት ራሱ ሌላ ነገር እንድታስቡ ነው የሚያደርጋችሁ፣ ያልተፈለገ ስሜት እንዲመጣ በግድ ስሜታችንና በግድ ሰይጣን ይግባ ሰይጣን ያሳስተን ነው የሚሉትና ይሄ ነገር መቆም አለበት ባጭሩ። የማታምኙ ከሆን ላምነው ነው ልፈትነው ነው ምናምን ብለሽ አልጋ ክፍል ከሌላ ሴት ጋር ከምትፈትኝው አንተ ደግሞ ታማኝ መሆኗን አለመሆኗን ብለ አልጋ ክፍል ሌላ ሴት ጋር ሌላ ወንድ ጋር ከምትእንትን ከምትላት ይቅር። ይሄን አይነት ፕራንክ በቃ እስከ መጨረሻው ስለ ሀይሚ ስለ ብሩክን ብቻ ሳይሆን ኢትዮጵያ ውስጥ እንደዚህ አይነት ፕራንክ እስከ መጨረሻው መጥፋት አለበት። በቃ ድምጥ ማጦ ጠፍቶ ሰላም መሆን አለባቸው። በቃ ማይሆን ነገር ነው። በቃ አሁን አያችሁ፣ ብሩክ አሁን እሱ የሚያውቀው እውነት አለ፣ እሷ ደግሞ የያዘችው የገመተችው የጠረጠረችው ነገር አለ። እንዴት ነው ሊያሳምናት የሚችለው? አላረኩም አላት። አለማረጉን በምንድን ነው የሚያሳያት? አስቡት። ይሄ በጣም ከባድ ነገር ነው፣ በጣም ከሚባለው በላይ። ካሜራ ማን አለ ምን አለ። ከካሜራ ማን በፊት እስገብተህ ቢሆን ነው ያለችው። አላምንህም ነው ያለችው። መተማመን ጠፍቷል በሀይሚና በብሩክ መሀል። በቃ አሁን ልናገር የምችለው ዋናው ማሰሪያው በመጀመሪያ ስለ እርግዝናዋ ላወራላችሁ። ሀይሚ እንደሚታወቀው እንግዲህ ቲክታክ ላይ ዩቲዩብ ላይ ፎቶዎቿ ቪዲዮቿ እየተዘዋወሩ ነው የሚገኙት። በጣም ሆዷ ገፍቷል። ቂጧን እንደምታዩት በጣም አድጓል። በጣም ወፍራለች ከሚባለው በላይ እና ይሄ የሆነበት ምክንያት ምንድን ነው? የእውነትም አርግዛ ነው ወይስ ደግሞ ዝም ብሎ የተወራ ወሬ ነው የሚለውን ነገር ልንገራችሁ። እኔ አንድ ሰው ባለበት አይኖርም። ሀይሚ አሁን ምቾት ላይ ናት፣ አልዋሻችሁም። በተለይ ቡታጅራ ስትሄድ እናቷ ቤት ነው እንደፈለገች ነው የምትበላው፣ እንደፈለገች ነው የምትጠጣው። እዚህም ብቻዋን እያለች ምግብ አቋጥራላት በላ ትችላለች። ራት ምሳ፣ ቁርስ ምናም ብላላት በላ ትችላለች። እና እናቷ ቤት ስለነበረች ጉራጌዎች ደግሞ ታውቃላችሁ ክትፎ ቂቤ ነው የሚያበሏችሁ። በደንብ ነው ማለት ነው። እና ሀይሚዬ ሰውነቷ ተለውጦ ስላየዋት በመጀመሪያ እግዚአብሔር ምስክሬን በጣም ነው ደስ ያለኝ፣ እንደዚህ ወፍርፍር ብላ ስላየዋት። የሆነ ጊዜ ካስታወሳችሁ ከአዲስ አበባ ቆይታ ቡታጅራ ሄዳ ነበር። እና እናቷን አግኝታት ከእናቷ ጋር የተነሳችው ፎቶ በስመ አብ በጣም ጭው ብላ ሌላ ትንሽዬ በቃ አመዷ ውላ ቡን ብሎ ነበር፣ ያኔ ካስታወሳችሁና ችልጅ ምንሆና ነው ወይኔ አመማት እንዴ ብዬ ራሱ ድንግጥ ብዬ ነበር። እና ዛሬ ደግሞ እንዲህ ሙልት ብላ ውፍር ብላ አንዳንዴ ወፈር ማለት የሆነት ልብስም ራሱ እንዲያምርባቸው ያደርጋልና፣ ሀይሜ ከዚህ በፊት ያው ሰፋ ሰፋ ያሉ ቲሸርቶችን፣ ሰፋ ያሉ ስሮዎችን ነው ናምን ነበር የምትለብሰው ምናምን ምናምን ነገር አይደል? አሁን ላይ ግን አያችሁ ጥብቅብቅ ያለ ቀሚስ ራሱ ብትለብስ እንዲህ ነው ያማረባት። በጣም ቆንጆ ናለች፣ እና የእውነት እግዚአብሔርን ነው ብላችሁ፣ ጸጉር ስታይሏ ያምራል። እንደገና ቀሚቷን በጣም አምሮባታል። ውፍረቷ በጣም በቃ ቆንጆን ያደረጋትና በጣም ደስ ብሎኛል። እና ስለ እርግዝናዋ ስመጣላችሁ ብሩክ ወይ ደግሞ ሌላ ሰው ጠቅ አርጓታል መሰለኝ፣ ቡታጅራ ከሄደች በኋላ ምንድን ነው እንደዚህ የወፈራችሁ እያላችሁ ብዙዎቻችሁ በጣም በተለይ ቲክቶክ እግዚአብሔርን ስለ እሷ ነው የሚወራው። ብታረግዝም ብርቅ አይደለም። አሁን ላይ ብታዩት ኢትዮጵያ ውስጥ ያላችሁ ሰዎች የምታውቁት ነው፣ ግን ለሌላችሁ ልንገራችሁ፣ ውጭ ሀገር የምትኖሩ ሰዎች ልንገራችሁ። አንድ ሴት አንድ ወንድ አብሮ ማደር ምናምን እግዚአብሔርን በጣም ቀላል ነገር ነው። በቃ አንድ ወንድ በሁለት ቀን፣ በሁለት ሰዓት፣ በአንድ ሰዓት ውስጥ አንዷን ሴት አሳምኖ አብሯት ያድራል። አንድ ሴትም አንዱን ወንድ አሳምነው አብረው ያድራሉ። እንዴት ነው ብቻ በጣም ብልግና የተስፋፋበት ትዳር ማይት በቃ የሆነ እንዴት ልበላችሁ፣ በትዳሩ ጸንቶ ታምኖ የማይኖር ሰው ነው የበዛበት። እግዚአብሔር ምስክሬን በቃ ራሴን ይዤ በቃ ያለቀስኩበት ቀን አለ። በጣም ብልግና የተስፋፋበት ነው፣ እና በቃ ክብር የሚባል ነገር የለም። በተለይ ሴት ልጅ ክብሯን ጥላለች። በቃ ባጭሩ ያማችኋል። ገና ትንንሽ ሆነው ገና የስድስት የሰባተኛ ክፍል ተማሪ ሆኖ ከወንድ ጋር ግንኙነት ያደርጋሉ። መብርሃንን ነው ምላችሁ። በጣም የሚያስጠላ በቃ። ኢትዮጵያ ውስጥ በጣም ብዙ አሉ፣ አቃለው ክብራቸውን የሚጠብቁ ለሴትነታቸው ክብር ያላቸው ፈጣሪያቸውን የሚፈሩ ዝሙትን አብዝተው የሚጠሉ የሚጸየፉ ሰዎች አሉ። ግን እነሱ በጣም ውስን ናቸው። እና ምን ልላችሁ ፈልጌ ነው ሀይሚ። ክብሯን ጠብቃ ከዚህም በፊት በብዙ ነገር ተፈትናለች። ና አርግዛ አርግዛ ምትሆኑ? ብታረግዝስ ምን ልትሆኑ ነው? ልትሞት ነው እንዴ? አፈርደች ብሉ ስታስጣሉ። እኔ መወፈሯ እንደም ደስ ሌላችሁ ይገባል። መለወጧ፣ መቀየሯ፣ እንደዚህ አምሮባት መታይቷ ራሱ ደስ ሌላችሁ ሲገባ ከእርግዝ እና ጋ አገናኛችሁትና ስለተመቻት እናቷ ቤት ስለነበረች ወፍራለች፣ መወፈሯም አምሮባታል ስለማረባት አትቅኑ። በቃ እና ሀይሚ ደግሞ እንደዚህ ዘልዛላ አይደለችም። አይገርማችሁም? በቤተሰብ ተቆንጥጣ፣ እንድች ተቆንጥጣ ያደገች ልጅ ናት። ና እንዲህ ላገኘችው ወንድ ሁሉ ዝም ብላ ሰጣ መጣ እስከ ማርገዝ የምትደርስ ሴት አይደለችም። ክብሯን እኔ እተማመንባታለሁ መቶ ፐርሰንት። ሊኖር ይችላል እኮ ጓደኛ ምናምን፣ ከብሩክ ውጭ ማንም ሰው የላትም። እና በቀሪ አትበሉ ምንም እርግዝና የሚባል ታሪክ የለም። ሌላ ታሪክ ርዕስ አትፍጠሩ ለማለት ነው። ሀይሚዬ ወፋፍራ እንደዚህ አምሮባት ስላየው ደስ ብሎኛል። በስተ መጨረሻም እንግዲህ ስለ ሀይሚን ያህል ካወራው፣ ስለ ሁለታቸው ደግሞ ሀይሚ ይቅርታ አድርጊለት። ከዚህ በፊት ብሩክ ብዙ ጊዜ ይቅርታ አድርጎልሻል። እሱ ይቅርታ ስላረገልሽ ሳይሆን አንቺ ይቅርታ ማድረግ ያለብሽ በቃ ይቅርታ ማድረግ ስላለብሽ ነው፣ ግዴታሽ ነው። የምትወጁ ሰው ከሆነ ማጣት የማትፈልጊው ሰው ከሆነ እሱ ማጣት እንደማይፈልግ አንችን እያየን ነው ቅመሜ፣ ይቅርበኝ እያለች ነው። ይቅርታ እየጠየቀች ነው። ይቅርታ የማድረግ ግዴታ አለብሽ። ይቅርታ ልብ ከሌለሽ ነገም ከነገ ወዲያ የሆነ ጥፋት ሲያጠፋ በቃ ላትቀበዩ ነው ማለት ነው። በእርግጥ አንድ ቀን ሁለት ቀን ሶስት ቀን ልታኮርፊ ትቻለች። ግን እያኮረፍሽ በሄድሽ ቁጥር ብሩክን ደግሞ እየሰበርሽ ነው ያለሽው። ብሩክን ደግሞ እዚህ ያልሆነ ነገር እንዲያስብ ነው ያደረግሽው። እና ለአንቺም ይሄ ነገር ጠቃሚ ስላልሆነ ወደ ራስሽ ተመለሽና ይቅርታውን ተቀበዩ ይቅር ለእግዚአብሔር ነው። በቃ ብሩክም እንደዚህ አይነት ጥፋት አት አትደግመው በእርግጥ ተናግሯል። ከዚህ በኋላ እንደዚህ አይነት ፕራንክ እንደው በቃ የአሁኑም ብቻ ይቅር በይኝ፣ ይቅርታ አድርግልኝ እንጂ በጭራሽ ብሏል እና ዋናው ነገር ሀይሚና ብሩክ እንዲስማሙ እንዲታረቁ ነው። እና እዛም እዚህም እያላችሁ ሀይሚን ብሩክን ከልባችሁ የምትወዱ የምታደንቁ ሰዎች ሀይሚን የምትወዱ ሰዎች ብሩክን የማትወዱ ከሆናችሁ እናንተ በቃ አስመሳይ ሰዎች ናችሁ። ብሩክን እየወደዳችሁ ሀይሚን የማትወዱ ሰዎች ደግሞ በጣም አስመሳይ ናችሁ። እግዚአብሔር ነው የምላችሁ። ከወደዳችሁ ሁለቱን እኔ በአንድ ነው የማያቸው። ጥፋ ሲያጠፉ ለየግል ለጥሳ በቃ እናገራችኋለሁ። ለምን እንደዚህ እንደዚህ ብዬ ጥሩ ነገር ሲያደርጉ ለየግል አንድ ላይ ሳያቸው በጣም ደስ ይለኛል። በአጭሩ ይሄ የሁለታቸው ህይወት ስለሆነ አንድ ላይ ቢሆኑም የሁለታቸው ህይወት ነው። በቃ አንድ ላይ አንድ ናቸው። ይህንን ነው ልል የምችለውና ሀይሚና ብሩክ እንግዲህ ቸር ወር ያሰማን። ብሩክም ተረጋጋ። እንደተናገርኩት ኔ ሀይሚን አስከፍታታል አስቀይማታል ብዙ ሰው ብሏል። አንተም ገና ሳሰራው ይህንን ቪዲዮ ራሱ እንደሚያስከፋት እንደሚያስቀይማት እያወክ ነበር። ስለዚህ እንደዚህ ተናዳ ተበሳጭታ መሄዱ አልፈልግህም ማለቷ በቃ ቁረጥ ውሳኔ መወሰኗ ሊገርማህ አይገባም ነው ምለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ብሩክ ታጋሽ ሁን። ሀይሚዬም ትዕግስት ይኑርሽ፣ የይቅርታ ልብ ይኑርሽ። አደራ አባክሽ፣ ወደ ራስሽ ተመለሽ ነው። አትፍረድ ይፈረድባል። አልፈርድብሽም፣ ባንቺም። በብሩክም ደግሞ ምፈርድበትን ያህል ፈርጄበታለሁ። ግን ደግሞ ጥፋት ነው ስህተት ነው። ይቅርታ ካለ ይቅርታ ማድረግ ግዴታ ነው። እና አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ።